እግዚአብሔር አምላክ በደንብ ስሙ ለካ የሚዘመረው እሱ ይቀበላል ማለት ነው። አሁን ይሄ የተቀደሰ ጉባኤዎቻችሁን ተጸይፌአለሁ አለ ነው። ጉባኤውን የተቀደሰ መቅደሱን ተጸይፌአለሁ። ዘማሪዎቻችሁ ጩኸት ናቸው። እናንተ በአንድ በኩል ሌላ አምላክ ታመልካላችሁ፣ ቀጥላችሁ ደግሞ ትዘምራላችሁ። አርባ ዓመት ሙሉ መሥዋዕት አደረጋችሁን? ያልተቀበልኳችሁ አንድ ነገር ላሳያችሁ። አሞጽ ምዕራፍ አምስት ቁጥር ሀያ አንድ ጀምሮ የእግዚአብሔር ቃል እንደዚህ ይላል። ዓመት በዓላችሁን ጠልቼዋለሁ፣ ተጸይፌውም አለሁ የተቀደሰውም ጉባኤያችሁን ደስ አያሰኙኝም። የተቀደሰው ጉባኤያችሁ ምን አይለኝም ደስ አያሰኘኝም። የሚቃጠለውን መሥዋዕታችሁን የእህል ቁርባናችሁን ብታቀርቡልኝም እንኳን አልቀበለውም። ለምስጋና መሥዋዕት የምታቀርቡልኝን የሰቡትን እንስሶች አልመለከትም። ከዛ የዘማሪያችሁን ጩኸት ከእኔ ዘንድ ምን በሉ አርቁ። እግዚአብሔር ለምንድን ነው እንዲ ያለው ብላችሁ ስትሉ ቁጥር አራት ላይ ነገር ግን ፍርድ እንደ ውሃ ፍርድ እንደምን እንደ ውሃ ጽድቅም እንደማይደርቅ ፈሳሽ ይፈሳል። ከዛ የእስራኤል ቤት ሆይ በውኑ በምድረ በዳ አርባ ዓመት ሙሉ መሥዋዕት አቀረባችሁልኝ? ለራሳችሁም የሰራቸውን ምስሎች የሞሎክን ዱንካንና የአምላካችሁን የራፌን ኮከብ አነሳችሁ። ስለዚህ ከደማስቆ ወደዚያ አስማርካቸዋለሁ፣ ይላል የሰራዊት አምላክ እግዚአብሔር። እነኚህ ሰዎች የተደበላለቀ ህይወት ውስጥ ነው ያሉት ለተለያየ ጣዖት ማን ይለዋል? እዚህ ጋር የሞሎክን ምስል ድንኳን የአምላካችሁን የሬፋምን አነሳችሁ። ስለዚህ ከደማስቆ ወደዛ ምን እላችኋለሁ? አስማርካችኋለሁ ይላል የሰራዊት አምላክ እግዚአብሔር። ያስማርካችኋል። ዘማሪዎቻችሁ ጩኸት ናቸው። ስለዚህ ከእኔ ምን በሉ አርቋቸው። ማስንቆቻችሁ የምትሰማው ማስንቆቻችሁ እኔ አልሰማውም። ለምን? የተደበላለቀ ህይወት ውስጥ ነበሩ። ይዘምራሉ ሌላ ህይወት ውስጥ ነው ያሉት። ሌላ አምላክ ያመልካሉ። እግዚአብሔር አምላክ በደንብ ስሙ። ለካ የሚዘምረው እሱ ይቀበላል ማለት ነው። አሁን ይሄ የተቀደሰ ጉባኤዎቻችሁን ተጸይፌዋለሁ አሉ። ጉባኤውን እኮ ነው የተቀደሰ መቅደሱን ተጸይፌዋለሁ። ዝማሬዎቻችሁ ጩኸት ናቸው። እናንተ በአንድ በኩል ሌላ አምላክ ታመልክ አላችሁ፣ ቀጥላችሁ ደግሞ ትዘምራላችሁ። አርባ ዓመት ሙሉ መሥዋዕ ያደረጋችሁን ያልተቀበልኳችሁ ቃል አርባ ዓመት ስለዚህ እግዚአብሔር ምን እያለ ነው ማለት ነው? የምንዘምረውን ዝማሬ ይቀበላል ማለት ነው? የምንዘምረውን ዝማሬ ይጸይፋል ማለት ነው? መጽሐፍ ቅዱስ ምንድነው ይለው ይሄንን ጉባኤ ምን ብየዋለሁ? ይላል ተጸይፌዋለሁ። ለምን ብላችሁ ካላችሁ እግዚአብሔር በሌለበት ተራራ መግፋት ነው የሚሆነው። ስለዚህ ምን አለ? ይሄንን ተጸይፌዋለሁ አለ። ስለዚህ እንደውም ምን እላችኋለሁ? አስማርካችኋለሁ። የእናንተ ዝማሬ ለእኔ ጩኸት ነው። በጌታ በኢየሱስ ስም ቀድመን መተንግል ለጌታ መጮህ ይሆንልን። እስኪ በደምብ ከፍ አርጉና ድምፃችሁን። እግዚአብሔር ሆይ በተጸደሰው ልቤ እዘምርላለሁ ባሉት እነዚህ ሰዎች የሆነ ጣዖት ልባቸው ውስጥ ጣዖት ነው ይሆናላችሁ። ዛሬ እኛ የምናመልከው ሌላ ጣዖት የለንም፣ ግን ከእግዚአብሔር ጋር የሚያጣላን ጣዖት የሆነ ነገር አለ። ለምሳሌ ራሄል የአባቷን ትራፍም አምላክ ነው ብላ የሆነ ምስል ያለው ነገር ይዛ ከማጋራ ወጣች ከያዕቆብ ጋራ ወጣች እና የመጀመሪያው ነገር አባቷን ያጭበረበረችበት በፈረስ ኮርቻ ማለት መረች ፈረስ ታውቃላችሁ በፈረስ ኮርቻ ስር ቁጭ አለችና የሴት ወግ ወይም ደግሞ የወር አበባዬ መጥቶአልና እባክህ ቅርታ አደረገላት እሱ ትራፍሜ ወስዳችኋል አምላኬን ወስዳችኋል ብሎ ይፈልግ ነበረ ሸወደችው ብትሸውደውም ከእግዚአብሔር ግን አላመለጠችም ልክ አሁንም ያላችሁን ሁሉ አምጡና ቅበሩ ያዕቆብ ብሎ ሲል እሱ አሁንም አልቀበረችም መጨረሻ ላይ የሆነ ቦታ ላይ ሞተች የሆነ ቦታ ዋጋ ከፈለች። ስለዚህ አንድ ነገር እናደርጋለን ወንድሞች እህቶች፣ እግዚአብሔር በሚመለክበት ጊዜ ሌላ ስራ ይሰራ። በእግዚአብሔር የአምልኮ ሰዓት ገለናል ለምንመጣው እግዚአብሔርን ለማምለክ በተቀደሰ ልብ እግዚአብሔርን ማምለክ ስራ ነው። እንዲሳካልህ እንዲቃናልህ፣ የዘመን ቁጥር እንዲጨምር እግዚአብሔርን አመስግነው አምልከው በሉት። ምስጋና ስትሰዋ እግዚአብሔር አንተን ያከብርሃል በሉት። ስለዚህ በሁለት ሐሳብ ማንከስ ሳይሆን እግዚአብሔር በሰጠን ዘመን እግዚአብሔርን ልናመሰግነው ይገባል። እግዚአብሔርን ከፍ ልናደርገው ይገባል። ስለዚህ ምን አለ? የእናንተን ዝማሬ ተጸይፌአለሁ። አንዳንድ ሰው ስለ ዝማሬ እውቀት የለው። ዝማሬ ማለት እኛ ደስተኛ የምንሆንበት ሳይሆን እግዚአብሔርን የምናስደስበት መንገድ ነው። የእግዚአብሔር ደስታ ደግሞ ለእኛ ኃይላችን ነው። አሜን አሜን። ስለዚህ ዳዊት ምን አለ? እርቃኑን ሆኖ ከወንኩለት በላይ ምን እላለሁ እሆንለታለሁ እሷ አብትሃል እንዴ እንደዚህ የምትሆነው ምንድን ምን ሆነ ነው አንተ ሰው ምናምን ስትላው ባትሽ እያለ የአባትሽን ንቅስና ቀምጦ ለእኔ የሰጠው ከወንቁለት በላይ ገና ን ሳቀችበት፣ ይላል መጨረሻ ላይ ሳትወልድ ነው የሞተች ለምን ብላችሁ ካላችሁ፣ በእሱ ዝማሬ ስለተሰናክረች፣ የእሱን አምልኮ ስላልተቀበለች እግዚአብሔር ማጸኗን ዘጋ ይላል እዛ እሱ ግን በዘመኑ ሁሉ ካንተ ቤት ንግስና ይጠፋም። ማለት የእሷ ዘሮች ንግስና ላዩ ቆመ። እዛ ጋር ማጸኗን ዘጋ። ከዳዊት ቤት ንግስና የማይጠፋ ከሆነ የእሷም ዘር ንግስና ውስጥ ይገባ ነበር። ስለዚህ ስታመልኩት፣ እግዚአብሔርን በእውቀት አምልኩት። እግዚአብሔር ምስክር ነው። እሮብ ሲባል የመጀመሪያው ነገር ማወቅ ያለባቸው ዛሬ ለእግዚአብሔር ምስጋና እሰዋለሁ። ለምሳሌ ማሌዳ ስትነሱ ከንፈሮቻችሁ የሚከፈቱት በምንድን ነው? በምስጋና ነው። ስታመሰግኑት እህልና ውሃችሁ ይባረካል። ነፍሴ ሆይ እግዚአብሔርን ባርክ፣ ይበሉ ባካቸው ነፍስ ውስጥ እውቀት አለ፣ ስሜት አለ፣ ፈቃድ አለ፣ ብዙ ነገር አለ። ስም አስገዟት። እግዚአብሔርን አመሰግናለሁ። ስለዚህ እግዚአብሔር አምላክ ምን አለ? እስራኤልን አር ዓመት ሰዋችሁልኝ፣ እኔ ግን አልተቀበልኩም አለ። ዝማሪዎቻችሁ እንደውም ጩኸት ናቸዋል፣ ጩኸት ነዋል። እንደውም ቆይ ልንገራቸው አላቸው። ይሄን የምናገረው እኔ እግዚአብሔር ነኝ ያለና አስማርካቸዋለሁ። ሁለት አይነት አምልኮ የለም ወይ፣ ከኢየሱስ ማን ነው ዘማሪው? ምን አለ? ወይ ከዓለም ወይ ከማ ከኢየሱስ። ስለዚህ በጌታ በኢየሱስ ስም አንደበቶቻችን ለእግዚአብሔር ምስጋናን ያመጣል። እጃችሁም ከፍ አርጉና በኢየሱስ ስም አመሰግናሃለሁ በሉ እናንተ ወጣቶች እድለኞች ናቸው። እውነቴ ነው ምላቸው። በሕያው ጌታ እግዚአብሔርን ቆማችው ለዝማሬ አንደበቶቻችሁ መክፈት በጌታ በኢየሱስ ስም እግዚአብሔር ዓይናችንን ይክፈተው። እጃችሁን ከፍ አድርጉና እግዚአብሔር ዓይኔን ክበት በሉ ባካቸው። በዚህን ሰዓት ለሌላ ዓላማ የሚሰማሩ ሰዎች አሉ፣ በከንፈሮቻቸው በአንደበቶቻቸው። እኔና እናንተ ግን እዚህ ጉጭ ብለን እግዚአብሔር ሆይ ተባረክ እግዚአብሔር ሆይ ከፍ በል ስንል፣ የፈጠረን አምላክ በእኛ በደካሞች ሲጠቀም እንዴት ደስ ይላል። ስለዚህ በጌታ በኢየሱስ ስም እልልታ ጭብጨባ እናመጣለን። አንዳንድ ዕቃዎች የሚያሰክር ነገር ይይዛሉ። አንዳንድ ዕቃዎች ደግሞ ንጹሕ የሆነውን ነገር ይይዛሉ። ለምሳሌ ውሃ የሚንዝቃለ አረቄ የሚይዛለ ጠላ የሚይዛለ ቡና ያቱም እኛ ከከበሩ የተዋረደና የከበረ ቃል እኔ ከከበረው ነኝ የሚለው ጮ አሜን ይበል። እጃችሁን ከፍ አድርጉና እኔ ከከበረው ነኝ በሉ ባካችሁ። ለአንድ ሰው ያዙትና አንተ ውስጥ የሰራዊት ጌታ እግዚአብሔር መንፈስ አለ በሉ ባካችሁ። ትፈራላችሁ ነው ያዙትና፣ አንተ የህያው የእግዚአብሔር ቤተ መቅደስ ነህ በሉት። ጀበናን አይታችኋል። እሳር ላይ ተጠርዳ ተቃጥላ ጨላሸት። በጨላሸት ትሆናለች። የምትቀመጠው የክብር ቦታ አይደለም። የምትቀመጠው የምትቀመጠው ነው፣ የሆነ ቦታ ነው። እንደውም የሰው ልብስ ሁሉ እንዳታበላሽ። አንዳንድ ዕቃዎች ደግሞ በጣም ጥርት ብለው እንግዳስ ይመጣ። በጣም የሚገርመኝ አንዳንድ እናቶች ያንን ዕቃ በፍጹም ወይ ዓመት በዓል ቀን ነው የሚያወጡት ወይ የሆነ ቀን ነው የሚወጣው እንጂ ያ የከበረ ተቆልፎበት ሁሉ ቁልፉ ይደበቃል። የእኔ አባት እኔን እንደዛ ቆልፎብኛ። እናንተ በጌታ በኢየሱስም ስም ጃችሁን ከፍ አድርጉና፣ እኔ የተዋረድኩ አይደለሁም፣ ከከበሩት ነይ በሎ ማቀ ጃችሁን ከፍ አድርጉ። እኔ የተዋረድኩ አይደለሁም፣ የከበረ ዕቃ ነይ በሎ በምድር ስታስብ የሆነ ሰው ፎቅ ስላለው፣ የሆነ ሰው ሀብታም ስለሆነ፣ የሆነ ሰው ብር ስለቆጠረ የከበረ ይመስላል። ኖ እንደዛ አይደለም። የኔ አባት አንድ ነገር ልንገር፣ አንተ ውስጥ የነገስታት ንጉሥ የጌቶች ሁሉ ጌታ የአማልክት ሁሉ አምላክ እሱ እግዚአብሔር በእኔ በከበረው ዘላለም ውስጥ አለ። በአንተ በከበረው ስምህን ጥራና ተናገር። ያ ሰው እኔ ነኝ የሚለኝ ጨዋ አሜን ይበል። እኔን ያንን አጢአተኛውን አስቸጋሪውን ሰው መረጠና፣ በዚህ በደካማው ሰው መጥቶ ተቀመጠ። አንተ ሰው ጩውና ምን በል ባከ።